በእስልምና አስተምህሮ ሰው የተፈጠረው በአራት መንገድ ነው ይላል። ወይም አራት አይነት የሰው ልጆች አፈጣጠር አለ ይላል። ይህን እንተወውና ቁርአኑ ስለ ሰው ልጆች አፈጣጠር ምን ይላል? በቁርአኑ አመለካከት ወይም ማስተያየት የሰው ልጅ የተፈጠረው በሶስት መንገድ ነው። አንደኛ በሱራ 23 12 ላይ ሰውንም በእርግጥ ከነጠረ ጭቃ ፈጠርነው ይላል። ሰውንም በእርግጥ ከነጠረ ጭቃ ፈጠርነው። አንደኛ ይሄ ነው የሰው ልጅ የተፈጠረው ከነጠረ ጭቃ ነው ማለት ነው። ሁለተኛ በሱራ 15 26 ላይ ደግሞ ሰውን ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ ፈጠር ነው ይላል። ሁለተኛ ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ ፈጠር ነው ይላል። ሶስተኛ ሰውን እንደ ሸክላ ከሚቅጨለጨል ደረቅ ጭቃ ፈጠር ነው ይላል። በሱራ 55 14 ላይ ሶስተኛ ሰውን እንደ ሸክላ ከሚቅጨለጨል ደረቅ ጭቃ ፈጠር ልብ በሉ ሶስት አይነት መንገዶች አሉ እንዲያውም ሰውን ከረጋ ደም ፈጠር ነው የሚለውን በሱራ 96 ላይ ያለውን ትተን ማለት ነው ይሄን ቁርአኑ በእርግጥ እየተናገረ በእርግጥም እያለ የእስልምና መምህራን ደግሞ ይሄ ለሰው ልጆች በአጠቃላይ አይመለከትም የሚመለከተው አዳምን ብቻ ነው ብለው ያብራራሉ። እሺ አዳምስ እንዴት ነው ያፈጣጠር ሂደቱ እንዴት ነው ብላችሁ ስትጠይቋቸው አንደኛ አፈር የሚለውን ያዙ፣ አፈር አለ። ሁለተኛ ጥቁር ሚላ አለ፣ ጥቁር የሚለው ያዙ ሶስተኛ የሚገማ ሚል አለ የሚገማ የሚለውን ያዙ አድምጡ ሶስተኛ አራተኛ ደረቅ ጭቃ ሚል አለ ደረቅነቱን ያዙ ላል እሺ ከነጠረ ጭቃ ማለት አፈር አለ እዛ አፈር ላይ ውሃ ይጨመርበታል የነጠረ ጭቃ ማለት ይሄ ነው ይሄ አዳምን ብቻ ስለሚመለከት አዳም ከዚህ ተፈጠረ ማለት ነው ይላሉ እሺ፣ ጥቁር የሚገማ ጭቃ ማለትስ? ለዚህ ማብራሪያ ሲሰጡ ደግሞ አሁንም አፈር አለ፣ ካፈሩ ላይ ውሃ ትጨምራለህ፣ ከዛ እስኪ በጋ ድረስ ትጠብቀዋለህ። ሊሞካ ሲጀምር ውስጡ ይጠቁራል። ጥቁር ያለው ያን ነው። ከጠቆረ በኋላ ደግሞ ፈጽሞ ውስጡ ይሸታል ወይም ይገማል። የገማ ጭቃ ያለው ይሄን ነው። እሺ ደረቅ አይደውስ አሁንም አፈራለ ውሃ ትጨምራለህ፣ እስኪቦካ ተጠብቋለህ ይጠቁራል። ከጠቆረ በኋላ ደግሞ ይገማል ወይም ይሸታል። ሸቶ ሽታው ካለቀ ወይ ካለፈ በኋላ ደግሞ ይደርቃል። የሚቅጨለጭል ማለት ያንን የደረቀውን ከድንጋይ ወይም ከሆነ ነገር ስታጋጨው ድምጽ ይሰጣል ማለት ነው። እዚህ ነው የተፈጠረው ይላል። ይህን ማብራሪያ እንድትታዩታላችሁ። ይህንም ራሱ ቁራኑ የሚገርማችሁ ነገር ያግዛችኋል ማለት ይህ አይነት ሂደት እንዳለው ሲናገር በሱራ ዘጠና ቁጥር አራት ላይ በእርግጥም ወይም ሰውን ሰውን ሁሉ በእርግጥም ይላል በልፋት ሆኖ ፈጠር ነው በልፋት አላህ ሰውን የፈጠረው በብዙ ድካም በብዙ ልፋት ነው ማለት ነው። በልፋት ሆኖ ፈጠር ነው ይላል። እውነትም ነው። አፈር አመጣ፣ ውሃ ጨመረ፣ እስኪቦካ ድረስ አጠበቀው፣ እስኪሸት ደስ ጠበቀ፣ እስኪደርቅ ተጠበቀ። ይህን አድርጎ ነው ሰውን የፈጠረዋል። ይህ የእስላሞቹ አመለካከትም ይህን እንዴት ነው ሊረዱትና እንዴት ነው ሊቀበሉት የቻሉት? እናንተ ሌላው ቁርአኑ አንድና ብዙን አይጠነቅቅም። ለዚህም ነው ብዙ እስላሞች አንበበው በቀላሉ መረዳት የማይችሉት አላህ ፈጠር ነው። እንዲያውም በሱራ 55 14 ላይ ያለው ሰውን እንደሚጨለጨ ሸክላ ከደረቅ ጭቃ ፈጠረው ይላል እንጂ ፈጠር ነው አይልም። ሌላ ቦታ ላይ አንድና ሁለት የጠቀስኳቸው ፈጠረው ነው ፈጠር ነው ነው የሚል እንጂ ፈጠረው አይልም። ስለዚህ አንዱ ያላህ ሁለቱ ያላህ አንዱ ደግሞ የመሐመድ ሐሳብ ሊሆን ይችላል። ምክንያቱም በአንድ ቦታ ፈጠረው ይላል፣ በአንድ ቦታ ደግሞ ፈጠር ነው ይላል እና አንድና ብዙን ደግሞ አይጠነቅቅም። እንዳለማ ማለት ሩቅና ቅርብ አይጠነቅቅም፣ አንድና ብዙ አይጠነቅቅም፣ ጸያፍንም ደግሞ አይገድፍም። በሌላ በሌላ እንትን ነግራችኋለሁ። ከረጋ ደም የሚለውንም ደግሞ እንዴት አድርጎ እንደሚያብራሩት ወይም ደግሞ የሰው ልጆች በአራት መንገድ ተፈጥረዋል። አሁን የነገርኳችሁ እስካሁን ያልኳችሁ ሲጀመር ለአዳም ቁራን በሶስት መንገድ ያልኳችሁ ለአዳም ብቻ ነው እንጂ እኛን አይመለከተው ነው የሚሉት እኛም ይመለከት አይደለም። ይሄም ደግሞ የሚገርመው ይሄም ከማን ጋር ነው የሚያገናኙት? ታዋቂ የምትለው ኦርቶዶክስ። አሁን ለእፎይ ቪዲዮ ትሰራለህ ወይንስ ለዛኛው እፎይ ለሚቃወም የምትለው፣ እፎይ ለሚቃወም ነው ቪዲዮ የሚሰራው። ምክንያቱም ሳይኮሎጂካሊ ተደብድቧል። እንትን ፈጥረውባቸዋል ሁሉ ነው። ሁልሽም እዚህ 1700 ሰው አለሽ። ከ1700 ሰው እንዳለ ኦርቶዶክስ ነው ብንል እንኳን 1600 ሰውሽ በቃ እንደዚ አይነት ሳይኮ ያላችሁ እንደዚ አይነት ሜንታሊቲ ያላችሁ ናችሁ። ሙስሊሞችን አስተምሮ መንካትም የለብንም በሩቁ ንሽሽ፣ ያርዱናል፣ ይገሉናል በቃ አይመለከተንም። እነሱ እንደፈለገ እኛን ይጠልዙ እንደፈለገ ይቃወሙን፣ እኛ የእነሱን አስተምራው መቃወም የለብንም የሚል ሜንታሊቲ ገንብታችኋል። ይሄ በጣም አደገኛ ነው ባይዞ፣ በጣም በጣም ከባድ ነው። ውሎ ሲያድር ቁጥር ሰሚባዙ ነው። ቁጥራቸው አሁን በዝቷል። በርዝ ሬታቸው በጣም ሀይ ነው፣ የእኛን እጥፍ ነው። የእኛን እጥፍ ስላችሁ የፕሮቴስታንትና እና ኦርቶዶክሶ የተደምሩ እጥፍ ናቸው። እነሱ ብቻቸው አንደዛ ጋ ገና ማራና ትግሬ እያልክ እየተባላ ነው እየቀነስክ ነው ማጆሪቲ የተወሰነ ያለው ክርስትናው ዛ ነው። ዴዝሬቱ ሀይ ነው ክርስቲያኑ ላይ የነሱ በርዝሬት ደግሞ በጣም ሀይ ነው። በዛው መጠን ምታሽቃብጠው ደግሞ አንተ ከነሱ ጋር ነው። እና አንዳንዶች አንዳንድ ነገሮችን እያወቀን ማናገራቸዋሉ እያወቀን ነው ወዲህ ፊቸው እያል ማለት ነው እናወራለን። አሁን ስልምናሬ ከሚሰሩ ልጆች ጋር ያለውን ሁኔታ አብዛኛው ህዝቡ ገና ምንም እስካሁንም ከእንቅልፉ አልነቃ ምንም የሚያውቀውም ነገር ስለሌለ ማለት ነው። እና እንደዛ ነው መጋፈጥ መልመድ መቻል አለባችሁ። መጋፈጥም መልመድ እስካልቻላችሁ ድረስ ከባድ ይሆናል። በደንብ መጋፈጥ መልመድ አለባችሁ። ቻሌንጅ ማድረግ አለባችሁ። ማወቅ መቻል አለባችሁ። ኢየሱስ ጌታ ነው ሲለ አይደለም ብለ መከራከር የለብም። ጌታ ነው እንደምትለውና እንደምትለው አሁን ደግሞ የኛ የሚመጣው ኢየሱስ ጌታ ነው አማላጅ ነው የሚል ሳይሆን የሚመጣብህ ኢየሱስ ነቢይ ነው ነቢይ ብቻ አምላክ አይደለም የሚል ነው የሚመጣ፣ በያው ነው ደግሞ መጥቶባችኋል። በተለያየ ከተማ ላይ፣ ወላይታ ስወደው ከምባታ፣ አዋሳ፣ ዲላ፣ አርባ ምንጭ፣ አዲስ አበባ፣ አዳማ፣ ጅማ አሁን በደረሱ መረጃዎች ማለት ነው ወልቂጤ። በየመስመር ላይ ስብከት ተጀምሯል። በየአደባባይ ላይ ምን ታርጎዘው ማለት ነው እንደዱሮ ኢየሱስ ያማልዳል ያማልድም ከሚለው ጋር እንደምትመከራከረው ወይንም ደግሞ እንደዛ አይነት ነገር አይደለም። በእውቀት መሞገት መቻል አለብህ። አትሊስት ወጥተህ እስልምናው አላህ እንዲህ ነው፣ መሐመድ እንዲህ ነው፣ ሀዲሱ ላይ እንደዚህ ይላል፣ መሐመድ እኮ እንደዚህ አይነት ሰው ነው እያልክ እንደምታደርገው አይደለም። እሱ ማድረግ ባትችል እንኳን አንተ ሊያነሱትን ምላሽ መስጠት መቻል አለብህ።